በነገራችን ላይ ቋንቋ ለማወቅ በጣም ችግር ነው፣ ወላሂ እኔ የዛሬ አስራ ምናምን አመት ያጋጠመኝን ነገር ነው ያስታወሰኝና ምን እንዳጋጠመኝ ነግራችኋለሁ። እንዲሁም ቪዲዮን ላይክ፣ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቤተሰቦቼ እንዲናችሁ ሰላም ናችሁ? ነገ ሁሉ ሰላም ነው። አላህ ሱብሐነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርገልኝ ያልኩኝ። እንደተለመደው በአዲስ ስዱ መጥቻለሁ ማለት ነው። ዛሬም ይጀላችሁ የመጣውት መግቢያ ላይ እንደሰማችሁት ይህ ሰውዬ አም አምሉ ወይም ደግሞ ህንዲው ያለውን ሰምታችኋል። ግን በቋንቋ ስህተት ምክንያት ሰውየው ምን እንዳሰበና ጭንቅላቱ ላይ ምን እንደመጣ አስቡት ማለት ነውና ቋንቋ ሳታቁ ብዙ ችግር ነው የሚያጋጥማችሁ። የልባችን ወጣችሁ ለመናገር ለማስረዳት ራሱ በጣም ነው የሚከብደው። እኔ ዛሬ እንደፈለግኩ ባረብኛ ልናገር ማለት ነው። ያኔ በቃ የሚፈልገውን ነገር ሲናገራት፣ ሴቷ ሳትረዳኝ ስቀር፣ ያዘዘችኝ ትቼ ያላዘዘችኝ ልኝን ሳመጣት እንዴት ስትገላመጠኝ በጣም ነበረ ማለቅ ሰው ማለት ነው። እና እንደዛውም ደግሞ የሆነ በቃ ሲያመኝ ራሱ ይሄ ነገር አሞኛል፣ ይሄ ቦታ ያሞኛል ብዬ ልነግራት እንዴት ብዬ ላስረዳት። እና በቃ የኔ ቅርብ የነበረው በዛ ሰዓት ለቅሶ ነበረ ማለት ነው። እና በጣም ነው የተገረምኩት ማለት ነው። እና ሰውዬውን ያለውን ሰምታችኋል። እሱ መጀመሪያ ያለው ምንድን ነው? ስኳርና ዱቄት እንዲሁም ደግሞ የሚፈልጋቸውን ነገሮች አምጣልኝ ብሎ ነው ያለው። ያ ሰውዬ ደግሞ ምንድን ያለው በቃ እንትን የሚያሰክር ነገር ነበር እንዳለው ያወቀ ያሰበው ማለት ነው። እና ስካር ስለው እሱ ስኳር ለማለት ፈልጎ ነው። ግን ሰውየው ግን የተረዳው ምንድን ነው የሚያሰክር ነገሮችን ያዝዘው ነበር የመሰለው ማለት ነው። እና በጣም ነበር የዘነገጠው። ድምፁ ላይ ራሱ አይታችኋል እንዴት እንትን እንዳለ ማለት ነው እና አንዳንድ ጊዜ ልትናገሩ የምትፈልጓቸው ነገሮች በቋንቋ ስህተት ምክንያት በአንዳንዴ በቃል አለመግባባት ምክንያት ብዙ ችግሮች ይገጥማሉ እና በጣም ነው የገረመኝ ማለት ነው እና የዛሬ አስራ ምናምን ዓመት አዲስ እንደመጣሁኝ ስለ ሀገሩ አዲስ ነኝ ምንም አውቀው ነገር የለም የገባሁት መዳም ቤት ነው ልጅ ያለበት ቤት ነው ከዛ ምን አለችኝ መሰላችሁ ተላጃ ተላጃ አምጪልኝ። ስለ ተላጃ ሁለት ሁለት እንትን ነው ትርጉም ነው ያለው። ተላጃ ተላጃ እቃ ምናምን የሚያስቀምጡበት ፍሪጅ ማለት ነው። እንዲሁም ደግሞ እንትኑን ፌርሙዙን ወይም ደግሞ የሻይ እንትን ምንሰራበትን ምን ይሉታል? ተላጃ ይሉታል። ሁለት ቋንቋ ነው እንትን ያለውና ከዛ እሷ የፈለገችው የሻይ እንትን ማድረጊያውን ነው። ፌርሙዝ ነበረ የፈለገችው ማለት ነው። እኔ ግን የወሰት ኩላት ምንድን ነው? ትልቁን ተላጃ ማለት ነው። ተላጃ ስትለኝ፣ ለምን በሀገርም ላይ ሆኜ ደፍተር ላይ የተማርኩት ተላጃ ፍሪጅ እንደሆነ ነበረ የነገሩን ማለት ነው። ያኔ ስንመጣ ገብታችኋል። ከዛ ምናደረግኩኝ? ያንን ፊሹን አንስቼ ትልቁን ተላጃ ማለት ነው። ከና ይቃው እሷ የተቀመጠችው ሳላናት፣ ሁለት ክፍል አልፋችሁ ነው እሷ ጋር የምትደርሱት ማለት ነው። እሷ መጅልስ ላይን የተቀመጠችው ቡና ምናምን እየጠጠች ከዛ እኔ ደግሞ መጥበኩ በጣም ከንትናሁን ከሳላው ከተቀመጠችበት መጡና መጅልስ አለ። እሱን አልፋችሁ እንደገና ሙገለጣል። እሱን አልፋችሁ ነው መጥበክ የምትገቡት ማለት ነው። ቤቱ ትልቅ ስለሆነ ሰፊ ስለሆነ ማለት ነው። ከዛ ያንን ተላጃ እየታገልኩኝ ማለት ነው። እቃ ሞልቶበታል። ፍሬጁ ሙሉ ነው። ፍሬዘሩ ማለት ነው። እንደገና ተላጃ ውስጥ ብዙ ዕቃ አለበት። ያንን ገብተ ሸምጭ ያለችኝ መስሎኝ ከዛ ያንን አንስቼ ከነ ፊሽ ፊሹን ነቃቅዬ ከዛ እሱን እየገፋው ከዛ ከፈርሹ ጋር አልሄድም ብሎ እየታገልኩኝ በቃ ምን ልበላችሁ ማለት ነው። ውሃ በውሃ ሆኜ በቃ ያኔ እንትን ሙቀትም ስለሆነ የሀገሩ ሙቀት ታውቁታላችሁ። እና በዚህ ጊዜ ላይ ደግሞ ብርድ ነው፣ የታወቀ ነው። ግን ያኔ ሙቀት ነበረ። ገብቷችኋል። ከዛ ያንን ፍሪጁን እየገፋው ደግሞ እንደኛ ሀገር ትንሽ ፍሪጅ አይደለም ትልቅ ነው ታውቃላችሁ ከነተላጃው እንትን ያለው ማለት ነው እሱን እየገፋው ወስጄ አጠገቡ አስቀመጥኩላት አደረስኩት ማለት ነው ከዛ ደነገጠች ምን ሆነሽ ነው በቃ ያኔ ያኔ አልገባኝ የማውቀው ነገር የለም ትናገራለች ትጮሃለች ከዛ በቪዲዮ ትቀርጻለች ለቤተሰቦቿ ደውላ ትናገራለች የማትለው የለም ያኔን ያላቀም ቋንቋ ስለማላቅ ማለት ነው። እሷ ተላጃ አምጪ አለችኝ። እስኳ ለካ ያለችኝ መጥበቅ ውስጥ ሻይ ተሰርቶበት የተቀመጠውን ፌርሙዝ አንስተሽ ስጭኝ ሻይ ጠጣለው ነው ያለችኝ፣ ዛሬ ሲገባኝ ማለት ነው። ያኔ ግን ማቀው ታሪክ የለም። ከዛ ለቤተሰቦቿ ደውላ በቪዲዮ አሳይታ እኔን እኔን ላይ እየጮኸች አንዴት ይስቃለች፣ አንዴት ይጮኻለች። ለሰውየው በቃ ያል ደወለች፣ ያላሳየችው ሰው የለም ማለት ነው ከዛ መልሰሽ እዛ ወሰሽ ጌጠሚ ያለችኝ ማለት ነውና፣ እንደገና ታግዬ ታግዬ እንደገና መጥበቅ ውስጥ እንትን ከትቼ፣ ከዛ ቦታውን ሰካካሁት ማለት ነውና፣ በጣም ብዙ ስህተቶችን ሰርቻለሁ ያኔ ባለማወቅ። እንደገና ምን ያለች ሩሂናሚ ስትለኝ ያለችኝን አላቅም ማለት ነው እና ሩሂናሚ ያለችኝን ምን አደረግኩኝ ሄጄ ክፍል ውስጥ ተቀመጭ ያለችኝ መስሎኝ ለሊቱን ሙሉ ቁጭ ብዬ ነው ያደርኩት። አስቡት ማለት ነው። እሷ ሂጂተኝ በቃ አሁን ስራ ጨርሰሻል ሂጂተኝ ስትለኝ በቃ ክፍል እንትን ሩህሩህ ጎርፋ ትለኛለች። ከዛ ሩም ሩም ሩም አለችኝ ማለት ነው። ያኔ ክፍል ሩም ማለት በእንግሊዝኛም ስለማውቀው ክፍል ማለት ነው። ክፍል ሄጄ ቁጭ በስንት ሰዓት አሁን ለአሁን ትጠራኛለች እያልኩ አሁን ለአሁን ትጠራኛለች እያልኩ ቁጭ ብዬ የአይን እንትን እንቅልፍ እየደፋኝ ከጠረችኝ ወይ ማታስ ትቆጣኛ አለች ብዬ አይኔን ሳልጨፍን አይኔ እንትን እንቅልፍ ሊደፋኝ ስል ተነስች ቁጭ እላለሁ ማለት ነው። እና ቁጭ ብዬ አድሬ ከዛ ጠዋት ስነሳ ዙረት አዙሮ ሊደፋኝ በቃ ስትጠይቀኝ አንት ኖም ኖም ስለላ አልኳት ማለት ነው። አንቲ በኋላ ላይ በእጇ እንትን ፊቷን አስተኝታ እንደዚህ አንቲ ኖም ኖም ኮይስ ምናምን ስትለኝ ጭንቅላቴ ያዘርኩ ምን እየሰራሽ ነው ስትለኝ አነ ስደው ስደው ያኔ የማውቀው እንግሊዝኛ ትንንሽ ነው እና በጣም አስቸጋሪ ነው። ላይ ባለማወቅ ብዙ ስህተቶች ይሰራሉ። ሳላቅ ብዙ ስህተቶችን ሰርቻለሁ። ግን ዛሬ አልሐምድሊላ ረብልዓለሚን መልስ ሲሰጡኝ፣ መልስ እየመለስኩኝ ያልሆነ ነገር ሲያናግሩኝ ለምን እያልኩኝ። ያኔ ግን ያዘዙኝን ሁሉ እየሰራው ሂጂ ሲሉኝ መሄድ፣ ተነሽ ሲሉኝ መነሳት፣ ቁጭ በይ ሲሉኝ ቁጭ ማለት ነበረ፣ ማቀው ማለት ነው። እና ብዙዎቻችን በመጣን ጊዜ ያጋጠሙን ብዙ አጋጣሚዎች ሊኖሩ ይችላሉ። እዚጋ ግን ብዙውን መዘርዘሩ ከእንትነ ስለማልችን ነው እንጂ ወላይ ብዙ ብዙ ገጠመኞች አሉኝ ማለት ነው እና አንድ ጊዜ እንደውም ልጁ እንትን ዱላቡን እንዳለቀ አውጥቶ አውጥቶ አውጥቶ ጥሎ እንትን በትኖብኝ፣ እሱን ረትቤ ከእንደገና እንደግን ለሁለተኛ በተነብኝ፣ ሶስተኛ አውጥቼው በረዘጋውን። ከዛ ሄዶ ቲቪዩን እንትኑን ከአረባውን ሊዝ ማለት ነው፣ ልጁ ህጻን ነው። ከዛ ከአረባውን ሊዝ ሲል በእጁን ጥቃርጌ ሶስት በት እሪ ያለ ማለት ነው። ከዛ ተቃላቸው እነሱ ደግሞ ትንሽ ራሱ ምንትን የሆነ በቃ የያዘ ስታረጓቸው በሀይል የያዘ ስታረጓቸው እጃቸው የሆነ ይቀላል ገብቷቸዋል። ከዛ እኔ ንጥቃርክ ሰወስተው ለካ እንትኑን ገመዱ እጁን ትንሽ እንትን አሳምሞታል። እኔ ደንግጬ ነው ለምን ከሀረባው የያዘው መስሎኝ ማለት ነው። ከዛ ደንግጬ እንትን ወሰድኩበት። ከዛ መተችኝ ብሎ ሄዶ ነገራት ለፖሊስ ሰጣታለው ብላ ያላደረገችው ታሪክ የለም ማለት ነው እና በጣም ነበር ያለቀስኩት፣ ያንን ቀን ማለት ባልሰራው ስራ ሳልመታው መታኝ እሱ። እኔ ግን ደንግጬ ነው የወሰድኩበት። ከዛ ለምን እንደዚህ አረግሽ ብላ ለፖሊስ ደውዬ አስይዝሻለሁ አለች። ከዛ እኔ የምትለውን አላውቅም፣ ቤተሰብ ጋር ደወልኩ። ቤተሰብ እዚህ የነበሩ እዚህ ውሪያት አላህ የጄኔት አድርገው። ያኔ ወላሂ በጣም መልካም ሰው ነበረ፣ ከሊል ይባላል ቀላጅን ፍርዶ ሲወፍቀው በሞተር ሳይክል ተገጭቶ ሞተ ማለት ነው። እና እሱ ደውሎ በቃ ምን አደርገሽ ነው ምን ምንድን ያረግሽ ያረግሽውን ነገር እስኪ በስነ ስርዓት ንገርኛለ፣ ነገርኩት። ከዛ ደውሎ አናገራት ካልፈለግሻት፣ አምጫት። እሷ ምንም ያጠፋችው ነገር የለም። ይህ እንደዚህ እንደዚህ እንደዚህ ነው ብሎ አስረዳት። ከዛ እንትን አላመጣትም ማለች አልሰጣችሁም ማለች ማለት ነው። አምጠሽ ስጪኝ ስትባል አልሰጣችሁም ብላ ከለከለችኝ ማለት ነው፣ እኔን እንዳልወጣ ከዛ ከስንት ጊዜ በኋላ ተለምና ምናምን ነገር ደላላ ዋጋ ምናምን ተደውሎ መጨረሻ ላይ ግን ከዛ ቤት ወጣውኝ ማለት ነው። አልሐምዱሊላ ይሄው እስከዚህ ደርሰናል። አላህ በሰላም ለሀገራችን ያብቃን። ለማንኛውም የዛሬ ቪዲዮ ይህንን መስላል። ስለተከታተላችሁኝ አመሰግናለሁ። ወሰላም አለይኩም ረህመቱላ ወበረካቱ። ቪዲዮን ግን ላይክ ሼር አድርጉት። አባይቢ እዚጋ አዚማ ነበረብን እንደዚህ እንትን ሰንዱቺ እየሰራው ነበረ ማለት ነው። ላይ በጣም ነበር የደከመኝ ሰራተኛውን ነይና ግዥኛ ልኳት ተባብረን ነው የሰራ ነው። አዚማው ግን ተዉት።